ጤና ይስጥልኝ ኦቲስቲክ የሆኑ ልጆች መመገብ የሌለባቸውን ሶስት የምግብ አይነቶች ነግራቸዋለሁ አብራችሁን ቆይ አንደኛ የፍርኖ ዱቄትና የስንዴ ምርቶች ሲሆኑ ወይም ደግሞ ግሉትን ኮንቴኒንግ ፉድ ፕሮዳክት የምንላቸው ናቸው ለምሳሌ እንደ መኮረኒ ፓስታ ዳቦ ያሉት ናቸው ምክንያቱ ደግሞ አንዳንድ ኦቲስቲክ የሆኑ ልጆች ላይ ከግሉተን ጋር የሚዛመዱ የአይምሮ እና የአንጀት ችግሮች እንዳሉ ጥናቶች ስለሚገልጹ ሁለተኛ የወተት ተዋጽዎች ወይም ደግሞ ኬዝን ኮንቴኒንግ ዴሪ ፕሮዳክትስ የምንላቸው ናቸው ለምሳሌ እንደ ወተት አይብ አይስክሬም ያሉት ምግቦች ሲሆኑ ምክንያቱ ደግሞ ኬዝን በመባል የሚጠራው ወተት ላይ የሚገኝ ፕሮቲን ኦቲስቲክ የሆኑ ልጆች ላይ ለሚመጡ ቁጣ፣ ሳምባና አስቸጋሪ የሆኑ የአእምሮ ሁኔታዎች እንደ ምክንያት በጥናቶች ስለሚገለጽ። ሶስተኛ ጣፋጭ ነገሮች ሲሆኑ ለምሳሌ ኬክ፣ አይስክሪም እና የፋብሪካ ጭማቂዎች ናቸው። በተፈጥሮ ከሚገኙ ደግሞ ቴምር፣ ሸንኮራ፣ ማረን የመሳሰሉ ሲሆኑ እነዚህን የልጆቹን ሁኔታ እየተከታተልን ብንሰጣቸው ይመከራል። ምክንያቱ ደግሞ ከፍተኛ የሆነ ኃይል ስለሚሰጣቸው ያ ደግሞ ትኩረት መቀነስን፣ ቁጣና ብስጭትን እንደሚፈጥርባቸው ጥናቶች ስለሚገልጹ ነው። ለዛሬ ይዤላችሁ የቀረብኩት ይህንን ነው። ለእንደዚህ አይነት ጠቃሚ መረጃዎች ሁሉንም ሶሻል ሚዲያዎቻችንን ፎሎ ማድረግ አይርሱ። እናመሰግናለን።